ባለም አቀፍ ደረጃ በከፍተኛ ሁኔታ እየጨመረና ተለዋዋጭ እየሆነ የመጣውን የንግድ ፍሰት ያገናዘበ ቀልጣፋና ወጪ ቆጣቢ የጉምሩክ አገልግሎት እንዲኖር በርካታ የሪፎርም ስራዎችን እያከናወነ ይገኛል የኢትዮጵያ ጉምሩክ ኮሚሽን። ኮሚሽኑ በተለይም ከለውጥ ወዲህ ባሉ ተከታታይ ዓመታት ያከናውናቸው ተግባራት ለዚህ ተጠቃሽ ናቸው። በተለያዩ ጊዜያት ምቹ አገልግሎት ለመስጠት የሚያስችሉ የጉምሩክና የገቢዎች የቴክኖሎጂ ስርዓቶችን መተግበር መቻሉን የተናገሩት የኢትዮጵያ ጉምሩክ ኮሚሽነር ደበሌ ቃበታ ኢትዮጵያ ኤሌክትሮኒክስ የጭነት መከታተያ ስርዓት አንዱ መሆኑን ያነሳሉ። ከ2011 ተከታታይ የቴክኖሎጂ ማልማት ስራዎች ውስጥ ነው። ይህን ያለ ነው። አሁን በቅርቡ ደግሞ ስራ ላይ ያዋልናቸው ቴክኖሎጂ ስትመለከቱ በጣም ብዙ ነው። ለምሳሌ ካርጎ ትራኪንግ አንዱ ቴክኖሎጂ ነው። በተለይ ወጪና ገቢ እቃዎቻችን ላይ ሊፈጥሩ የሚችሉ ህገወጥ እንቅስቃሴዎች ቅሸባን፣ ስርቆትን፣ ስወራን፣ ቆይታን ግልም በግሩፒንግ ሊፈጠሩ የሚችሉ ወንጀሎችን ለመቆጣጠር በከፍተኛ ደረጃ ያግዛል። የተሳለጠ የእቃዎች እንቅስቃሴ ወደ ሀገር ውስጥም ወደ ውጭ የሚሄዱት እቃዎቻችን ደግሞ ደህንነታቸው ተጠብቆ የመድረሻዎቻቸው እንዲደርሱ፣ የሀገር ሀብት እንዳይባክን፣ የዜጎች ጊዜና ሀብት እንዳይባክን ከፍተኛ አስተዋጽኦ የሚያበረክት ነው። ሌላኛው የቴክኖሎጂ ስርዓት በሆነ ዘመናዊ የጉምሩክ የድንበር ቁጥጥር ስርዓት ከማዕከል በመሆን የገቢና ወጪ እንቅስቃሴ መቆጣጠር የተቻለበት ነው። ስማርት ቦርደር ኮንትሮል ስታው ድንበሮቻችን አካባቢ ያሉ የተለያዩ እንቅስቃሴዎች፣ ሁኔታዎች ይታያሉ። ኮንትሮባንድ ህገወጥ ንግድን፣ ህገወጥ የሰው እንቅስቃሴን ጨምሮ የተለያዩ ህገወጥ ድርጊቶች ይፈጸማሉ እና እነዚህን ህገወጥ ድርጊቶች ለመቆጣጠር ኮንትሮባንድ ህገወጥ ንግድን፣ ህገወጥ የሆነ የሰዎች እንቅስቃሴን በሙሉ ለመቆጣጠር የሚያስችል አንድ ትልቅ አስቻያቅ የሚሰጥ ቴክኖሎጂ ነው። የስማርት ቦርድ ኮንትሮል ብለን የምንጠራው እሱን ቴክኖሎጂ አልምትን ይህን ከማዕከል ነው የምንቆጣጠረው። ሰው ሰራሽ አስተውሎትን መሰረት ያደረገ የመንገደኞች የጉምሩክ ስጋት አመራርም ወንጀለኞችን ለመለየት ብሎም መንገደኞችን ከእንግልት ነጻ በሆነ መልኩም አገልግሎት ለመስጠት ያስችላል። ሪስክ ማኔጅመንት በተለይ በኤርፖርት በኩል ያለውን ሁኔታ በምትመለከቱበት ጊዜ የተለያዩ ሰልፎች አሉ፣ ጣውርዶች አሉ እና እዚያ አካባቢ ያለውንም ጤናማውን ተጓዥ የመንገደኛን ከተለያዩ ወንጀል ጋር ከሚጠረጠሩ ጋር አንድ ላይ አጃምሎ ከማየት ከማስተናገድ ይልቅ ጤናማዎቹን በአስቀድሞ በምናገኛቸው መንገደኞች ትክክለኛ ዳታን መሰረት በማድረግና የሪስክ ማኔጅመንት ተከትለን ጤናማዎቹ ቀለል ያለ እንቅስቃሴ እንዲኖራቸው ስገቡም ስወጡም ስሩ ትራንዚትን በሚተላለፉበት ወቅት ቀለል ያለ እየተሳለጠ ሰላማዊ የሆነ እንቅስቃሴያቸውን ለመደገፍ የሚያስችል ነው። አንድ ይሄ። ሁለተኛ በተለያዩ ወንጀል የሚጠረጠሩ በኮንትሮባንድ እና ድራግ በማመላለስ እና በመሳሰሉ ወንጀሎች የሚጠረጠሩትን ደግሞ እንደዚሁ በየጊዜው በምናደራጃቸው ዳታዎቻቸው ከጤናማዎቹ ለይተን የሕግ ተገዥነት ስርዓትን ለማረጋገጥ የሚያመች ስርአት የፈጠረ በተጨማሪ የጉምሩክ ቻትቦት የጉምሩክ አስተላላፊዎችና የጉምሩክ መጋዘን አስተዳደር እንዲሁም ኢትዮጵያ የጉምሩክ ገቢ አሰባሰብ አፈጻጽም መከታተያ ስርዓቶች ሌላኛው ለዘርፉ መርታም እድገት አስተዋጽኦ እያደረጉ ያሉ የቴክኖሎጂ ስርዓቶች ናቸው። ይህም ኮሚሽኑ በቴክኖሎጂ ዘርፍ እያደረገ ያለው ሪፎርም ተጠናክረውም እንደሚቀጥል ውጤቶች የታዩባቸው ናቸው። በዚህ ማዕቀፍ በጣም ሰዎች ቀለል ባለ በፈለጉ ሰዓት ቤታቸው ላይ ሆነው ኮምፒውተራቸው ላይ ሆነው ስማርት ስልኮቻቸው ላይ ሆነው ያፈለጓቸውን አገልግሎቶች ጉምሩክን ጠይቀው በቀላሉ ያለውጣ ውረድ ያለ ጊዜ በፈለጉ ሰዓት በፈለጉት ቦታ ላይ ሆነው አገልግሎት ማግኘት የሚያስችላቸውን እድል የፈጠሩ በጣም በርካታ ቴክኖሎጂ አቅሞች ውስጥ የተካተቱ ነው እና በድምር ከስተምስን አጠቃላይ የስራ ኤንቫሮንመንትን በቴክኖሎጂ የታገዘ ዜጎችን በአካል የአካል ምልልስ ወይም ደግሞ የሰነድ ምልልስ ሳያስፈልግ በጣም ቀለል ያለ አገልግሎት ማግኘት የሚያስችላቸውን እድል የሚፈጥር ቴክኖሎጂዎች ናቸው። ይህንን አጠናክረ ነው የምንቀጥለው። ኮሚሽነር ደበሌ ቃበታ ከፋና ሚዲያ ኮርፖሬሽን ጋር በነበራቸው ቆይታ ምቹም አገልግሎት ለመስጠት የሚያስችሉም አምስት የጉምሩክና የገቢዎች የቴክኖሎጂ ስርዓቶችን ወደ ትግበራ ማስገባት መቻሉን አስታውሰዋል።